250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ አዎ፣ ቮይስ ቴክስት፣ ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምኗት 250 ሺህ ተበዳድሮ ከፍሎ መጥቶ፣ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደሚታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው። እሷን ተማምኖ ከሀገሩ የወጣው 250 ሺህን ከፍሎ ዱባይ ከደረሰ በኋላ ግን አየር ላይ ኔጣለችው። ምን አለችው ወንዳ ወንዷ፣ አዎ ወንዳ ወንዷ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም። አንድ ሺህ ድርሃም ከኢትዮጵያ አስልክና፣ አንድ ሺህ ድርሃም ማለት በዱባይ በኢትዮጵያ አርባ ሺህ ብር ከቤተሰቦች ካስልከ ሁለት መቶ ሀምሳ ሺህ ተበዳድሮ የከፈለው ሳያንሳ አርባ ሺህ ብር አስልክና፣ አርባ ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥቶ አውጥታት አለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ውስጥ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ መቶ ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ሕሊናችሁን የት እንደሸጣችሁት እራሱ አላውቅም። በእውነት ማለት እኔ እንጃ አቦ አንዳንድ ሚያበቃበት አንዳንድ ቁጥር ሰዎች ሊያግዙት እንደሆነ ቼክ ታደርጋቸዋለች። ሜቢ ምናልባት ምንም ምንም አይዞ ምናምን ነው የምትለች። ብር እንኳን አትሰጠው፣ ምግብ እንዲበላ አይዞክ ትሏለች። እሷ እየበላች እየጠበደለች፣ ይህ ህሊና ህሊና የት ሄዶ ነው ግን? ሰው እንዴት የገዛ ወገኑን ኢትዮጵያዊ ወገኑን አረብ ሀገር ላይ ስደት ላይ አምጥቶ እንደዚህ ይጥላል፣ ያስርባል። እሺ እንደነ ሳራ አልሐበሻ እንደነ መሲ ብሪስቶ እንደነ አዶት እንደነ ሃኒ የሚያግዙ ሰዎች ባይኖሩስ? እኔ ኬት አምጥቼ አግዘዋለሁ ይሄን ወንድሜ። እንደነ ኤምኬ ስራ ፈልገው ቤት ፈልገው የሚያስጠጉ ሰዎች ባይኖሩ? እንዴ እንተሳሰብ እንጂ እንተዛዘን የትም ቤት አይገባም። ሜድን ቄቆስ ዶንት ወሪ። የትም ቤት ቢጠሩት አይገባም። ገባ ማለት እኔ አምስት መቶ ዶላሩ ለየ ባለቤቶቹ መመልሰው አያገባኝም። ሳራንም አመሰግናለሁ። ስለአስቸገርኩሽ ይቅርታ አላታለሁ። ከእሱ ጉዳይ ላይ እጅ ይነሳለሁ። ነገርኩሽ እኮ አትደጋግሚ ኮመንት። በቃ የትም ቦታ ገብታ በራሷ ሰዎች በሌባ ግሩፕ፣ በደላላ ግሩፕ ገብታ ልታስጠራው ብትሞክር ከሄደ የራሱ ጉዳይ አለቀ። ጫምላቆች እንዲህ ነው። እያንዳንዳችሁ ደላሎች፣ ሌቦች መጋለጥ አለባችሁ። ያቡዬ በቃ ነው። ሌባና ደላላ እዚህ ቤት መግባት ይፈራል። እዚህ ቤት ሌባና ደላላ መግባት ይፈራል። ለምን መስቀለኛ ጥያቄ እንደሚጠየቅ እንደሚፋጠጥ፣ ሀቁ እንደሚወጣ ስለሚያውቁ ገባችሁ። ለዛ ነው። ለምን እኔ ማስመሰል ምናምን አላውቅም። ፊት ለፊት እንደዚህ ለምን ሆነ እሺ፣ ጥሩ ማስረጃለሽ፣ እሺ እንደዚህ ለምን ሆነ አልሽ። ለጠለጥም ማንም አያኖረኝም ማንም አልሽ። ለጠለጥም አላስመስልም አልቅለሰለስም? ቀጥታ ለምኔ፣ የእናቴ ልጅ አትሆኝም። እሺ አቤት ሰላም፣ እንኳን ደህና መጣሽ ብዬ ጀምራለሁ። እሺ እከሌ እንደዚህ እንደዚህ አድርጋኛለች እያለ ነው፣ አድርገሻል ምናምን ብላ ረጅም ስትጀምር ነው። ቀጥታ ጥያቄውን ብቻ ምንም ማስተባበል ምናምን አያስፈልግም። ጥያቄው ይሄ ልጅ አምጥተሽዋል። እሺ፣ ለምን ስራ አላስገባሽም ነው። አስገብቼዋለሁ ካለች ማስረጃ ታምጣ፣ አለቀኝ። በማስረጃና በመረጃ ምንም እንትን አያስፈልግም። አውቀው ሚዲያ ላይ ሲወጡ ጥሩ ሰው ለመምሰል ይሞክራሉ፣ መልካም ለመምሰል ድሃውንና መስኪኑን እያመጡ እየበደሉ እንደዚህ እያስራ ባወጡ አስፋልት ላይ እየጣሉ የሴት አልበቃ ብሏቸው ይኸው የወንድም ጀምረዋል። እነሱ የሚታያቸው ያቺ የሚበሏት የደላላ ብር ነው። ያ እሷ ይታያት ያ የበላችሁ ለመቶ አምሳ ሺህ ብር ነው እንጂ የዚህ ልጅ ህይወት አልታያትም። መስጊድ ሄዶ ተሰልፎ ምግብ እስከሚበላ ድረስ አስባችታል። ይህንም ረመዳን ስለሆነ ነው ከመስጊድ ምግብ ያገኘው። ረመዳን ባይሆን ልጅ በራብ ሞቶ ነበር እኮ በሰው ሀገር። ለምን አታገናዝቡም? እና አይዞክ በቃ ወንድሜ እንግዲህ ያው ሳራል ሀበሻ ስራውን ቼክ ታደርግልሃለች። ኤምኬን ቤቱን ፈላልግ መሲ ብሪስቶንም ትራንስፖርቱን ታዘጋጃለች። ሀንጊ ማስመዛ ታዘጋጃለች። ሁሉ ነገር ይዘጋጭልካል። አይዞክ እኛ እህት ወንድሞች ከጎንክ ነን። አቡዬ በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ይሄ ነገር አይወሰድብሽ። እህታችን ኑሪልን፣ እድሜ ሽርዘም። በቃ ከጎናችን ነን። ደሬ አውራኝ እሺ፣ እዛው ዋትሳፑ ላይ እና ነገ በቃ ነው፣ ይጠብቃሉ። አዘገጃጅች ችግር የለም። ተባረክ ወንድም ተባረክ በጣም ነው የምናመሰግነው እንዳንተ አይነት ወንድም ደግሞ ስላለ እንደዚህ ስደተኞችን የሚያግዝ እናመሰግናለን ክበርልን እና ደሬ እንደነገርኩ ነው የትም ቦታ ብትጠራ ጨርሸናል እኛ ከአቢባ ጋር ጨርሰናል አለቀበላቸው ችግር ነገ በቃ ሶስት ሰዓት ላይ እንትንላለሁ እጠብቃችኋለሁ እዚህ ጋር ቁጥሩን ቁጥሩን ሲሉ የነበሩት ያውልህ በዋትሳፕ ሊያወሩክ ነው። ናከሌ ቤት ና ከሌ ቤት ቢሉክ የትም ቤት አልገባም ላይፍ ላይ ጨርሻለሁ በላቸው። ፎቶ እንዳይለጠፍ የምታደርገው ጥረት ነው። ፎቷ እንዳይለጠፍ የእሷ ተባባሪዎች ላይፍ ላይ ጥሩና አስማሙኝ ትላለች። ነገ እለጥፋለሁ ወንድ የሆነ ሰው ያስቆመኛል። በፀባይ ተጣርታ ነበር። ታርጌ አቡዬ ወዬ ወንዶች አኮመንዴሽን አለት ክራይ ኖ ኖ ኖ። እንደዛ የለም ግን አመቻችለት አለው። ልጆች ጋ በቃ ጥሩ ቀረብ ይበል፣ ወደዚህ ይምጣ። አመቻችለትና እኔ ድራይቨር ልክለታለው። የድራይቨሩን እኔ ከፍልለታለው፣ ይዞት ይምጣ። አይሻልም? በጣም ጥሩ። መስዬ የተባለው ምኬ ቤቱን ያገኝለታል፣ ወንዶች ቤት ደባል። አንቺ ደግሞ ትራንስፖርቱን ከፈር ታደርጊያለሽ። ካለበት ገጠር ወጥቶ እዚህ ይመጣል። እሱ ወደ ከተማዋ እዚህ ይምጣና ከዛ እዚህ እኛ ጋ መቶ ሻወር ወስዶ ምናምን ወደ ኤም ኬ እቃውን ይዞ ይሄዳል። እኔ ጋር ሱቅ መቶ ሻወር ወስዶ ምናምን ይሄዳል ወደዛ። ስለዚህ ለምን ነገ አይመጣም? ይመጣል። በቃ ሎኬሽኑ ላኩልኝ። እሺ ደሬ፣ ነገ ኤም ኬ ወንዶች ቤት ደባል ያገኝልካል። መሲ ደግሞ ድራይቨር ትልክልሃለች። ወንድሜ ኤም ኬ ቁጥር አለክ? የመሲን ቁጥር ልኬልካለው፣ የሀኒን ቁጥር ልኬልካለው። አገናኝቼ ካለው እኔ ደግሞ አለው። ሳራ ልሀበሻን ደሞ ጠብቃለው። ቃሏን አክባሪ ናት። ስራ ትፈልግልሃለች። እሺ ሀቡዬ፣ ወይ በቃ ምንም አታስቡ። ያው እኔ ኮንታክት አደርገዋለሁ የሚያስፈልገው ነገርም ያው ከነ መሲ ጋር እየተነጋገርን ከሱ ጋር ወደ እኔም ልጆች መኪና ስላለ ወደ ሻርጃ ወደ ምን መሄድ ያመጣዋል። እኔ ጋም ራሴ መኪና ልክ ያስመጣዋለሁ። ስልኬን ከመሲ ይውሰድ ስልኬን። እሺ እሺ፣ እኔም እልክለት ነው ችግር የለም ሳርዬ እንትን። እኔ አንቺን ማስቸገር የፈለኩት ስራውን ብቻ ነበረ ለመሰና። ችግር የለም ስራውን እኮ አሁን አደውዬ ይምጣና ኔጋ ይው ይሄዳለሁ በጣም ጥሩ በቃ አንቺ ስራው ብቻ ከፈጸምሽ ልጅ፣ ሌላ ማስቸገር አልፈልግም። ሁሌ እያስቸገሩ አገኘን። ቪዛውን እንዲሰሩለት እናደረጋለን። ካልሆነ ካልሆነ ቪዛውን እኛ እናሰራና በቪዛው የራሱ ቪዛ ኦን ቪዛ ሆኖ ስራ የሚያገኝበት ነው። ኦብጀክሽን ያለበት አንዳንድ አንድ አንድ በ7000 በ8000 ብር የሁለት ዓመት ቪዛ እናሰራላታለን እናሰራለታለን፣ አዋጥተን ማለት ነው። ችግር የለውም። እሺ ያው እኔ ቃል የገባሁለት እሱን ማድረግ እንደማልችላ ስ ችግር የለም። አንቺ እሱ ላይ እንትን አትበይ። ይህን ሁሉ አድርገሻል። አሁን ምንድን ነው መጀመሪያ የሚሰሩለት ሰው ነው እንትን የማደርገው ቪዛ እራሳቸው ሰርተውለት ያ ቃል ካልሆነ ግን እንደሚሆን አድርገን እዚህ ያለን ሰዎች አዋጥተን ቪዛው እናሰራለታለን። ከባረኪ ሳርዬ እኔ እናት፣ አንቺ ቃልሽን አክባሪ ነሽ። ለዛ ነው ሳራ ሳራ ስለ የነበረው ብዙ ሰው ቃል ይገባል ሳያደርግለት አስራ አራት ቀን አልቆ ይሄ ልጅ አጉል እንዳይሆን ስለፈራው ነው አንቺን ጭቅጭቅ ያደረኩሽ። ምንም አታስቢ፣ በሼርም የጠራሁሽ ይህንን አደራ። አንቺ ጥሪኝ አቡዬ፣ ካለሁ አለሁኝ ነው ሳርዬ። ፈጣሪ እሺ እሺ፣ ቃላት የለንም በእውነት አንቺ እናት ነሽ፣ ሁልጊዜ አለሽ። በቃ የትኛውን ቦታ እና እምባይነው ያመጣችሁት። የእውነት እግዚአብሔር ይባርካችሁ፣ ተጠራርታችሁ፣ ተሰባስባችሁ ለመፍትሄ መወያየታችሁ። በዛ ላይ መፍትሄው እዚሁ ነው። በቃ በትሬ ነው የሚቀርበው እና እግዚአብሔር ይባርካችሁ። በቃ ሰዎች ከደረሱበት ነገር አውጥታችሁ እንደዚህ፣ የዚህ ልጅ ድምፅ ጩኸቱ ስራ ፍለጋ መጥቶ እንደዚህ መንከራተቱ የት ይሄድ ነበረ? በቃ እንደዚህ አይነት ቤት ስላለ ደስ ይለኛል። ሀቡዬ እግዚአብሔር እድሜና ጤናውን ይስጣችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እኔ ነገ ቪዲዮ ሰርቼ አመሰግናቸዋለሁ። ሳራ አልሐበሻን፣ መሲ ብርጅስቶንን፣ ሃኒን ሁላችሁንም አዶት ሰክሰስ ለዚህ ወንድማችን ያገዛችሁ፣ ኤምኬ ያገዛችሁ በሙሉ በገንዘብም በጉልበትም ያገዛችሁ ነገ ቃሌ ነው ቪዲዮ ሰርቼ አመሰግናቸዋለሁ። ዲጄ ሊን ደግሞ ፎቶ አለ ጥፌ ዓለም እንዲያውቅ አደርጋለሁ ይሄን ልጅ 250 ሺህ በልታ አምጥታ እንደዚህ አየር ላይ እንደጣለች ማን እንደሚያስመኝና ሀቡዬ አንቺ ሁሌ ሰውን በጣም አመሰግናለሁ ሳሪ ቺልን ሀቡዬ፣ እንወድሻለን ከአንቺ ጋር ነን። መስዬም እንደዛው ኔ ቆንጆ ሁልጊዜ በቃ ጥልቅ ብለሽ ነው ምገቤኔ። እና ተባረኪ ስለ ጊዜሽ ምታመጪው ሀሳብ ቶሎ ሶሉሽን እና እግዚአብሔር ስራሽን ባር ጤናውን ስጥሽ እድሜውን ስጥሽ ሁላችሁም ተባረኩ። እዚ ውስጥ አንድ ነገር እንኳን ጣያነእነት ሳሪ ሀቡዬ ሳሪን፣ አሁን ብዙ ሰው የሚያውቀው እዚ ቲክቶክ ላይ መታ ምናምን ነው። በእግር ቤቷ ሄዶ ደግሞ ኖርማል የምትረዳው በጣም ብዙ ሰው አለ እና አንዳንዴ በቃ የምታስገርም ሰው ናት። ሆነ ሶሻል ሚዲያ የማያውቀው በጣም ብዙ በቃ ፈጣሪ እና እሷ እንደዚህ ሰው። እዚህ ጋር ያላችሁ አራት ሺህ ምናምን ሰዎች እንዳለ ሳራ ለሀበሻን ፎሎ አርጓት። አሁን እያየዋችሁ እንደዚህ ነው። መልካም ሰዎችን ፎሎ ስታደርጉ መልካምነት እንዲበዛ ነው የምታደርጉት። ኢማራት ላይ በጣም ብዙ ችግረኛ አለ። ትንሽ ነው ረጂ ያለው፣ ብዙ ችግረኛ ነው ያለው። ብዙ ተረጂ፣ ትንሽ ረጂ ነው ያለው። ስለዚህ የረጂዎች እንዲበዙ መልካሞችን ማመስገን ወቀሳ ገለመሌትታችሁ፣ ማመስገን ቴንኪዩ ማለት ልመዱ። እኛ ሀበሾች ቴንኪዩ አናውቅም። እናመስግን፣ ሁሌ ከማማራር እናመስግን። ትንሽም ቢሆን መልካም የሚሰሩ ሰዎችን አይደለም ይኸው ሁሉ የሚተባበሩ ሳራ አልሀበሻን ሁላችሁ ፎሎ አድርጓት። ሀኒን መስዬን፣ ኤምኬን ሁሉም ደሬ ወንድማችንንም ፎሎ አድርጉት። አይዞ ሀቡ ደሬ ጠዋት ዘጠኝ ሰዓት ላይ ድራይቨር ልክልሃለሁ። ከዛ ቀጥታ እኔ ጋር ይዞት ይመጣል። እሽማይ ይጠብቃል። አሁን ተዘጋጅ፣ ከዛ እኔ እደውልልሃለሁ። ከዛ እኔ ጋር ስትመጣ የሚስተካከል ስልክህ ምናምን ካለ እሱን እሱን አስተካክዬልክ ፏ ብለህ ወደ ስራ ትገባለህ። አይዞህ። ከዛ እኔና መሲ ደግሞ እንገናኛለን አይደል? ሀቡ፣ እኔና መሲ ደግሞ ከዛ እንገናኛለን። አዎ፣ ትገናኛላችሁ። እሺ፣ ምክንያቱም ያው በእሷ በኩል ነው የሚያልቀው ብዬ ነው አንድ ላይ አዎ ትክክል አዎ እኔ ጋር ስለሚመጣ አሀ ቦይ አስቤዛውንም ልብሱንም ይዞ ኤም ኬ ወዳዘጋጀለት ስለ እኔ ኤም ኬ እና እኔ እንደዋወል እና ነው አሚን እዚህ ቤት መቶ እዚህ ቤት ገብቶ አዝኖ ሳይደሰት የወጣ ሰው የለም። በእኔ አይደለም እኔ ራሴን አይደለም እያልኩ ያለሁት ጋር ይህን እንድታቆሉኝ ይፈልጋሉ እ ድልድይ ነኝ እ እኔ ቲክቶኬን ነው የምከፍተው በስልኬና በዋይፋይ ላይቬን ነው የምከፍተው። በቃ ላይቬን ስከፍት ፈጣሪ ማለት ነው። በእኔ በኩል መልካም ሰዎችን ይልካል፣ ችግረኞችን ይልካል። ችግረኛን ና አረጅን አገናኛለሁ። ዳት ዜት እኔ ምስጋና ምንም አድናቆት አልፈልግም። ከፈጣሪ የምሰጠውን ጊዜ ጊዜ ነው የምሰጠው፣ ገንዘብ አይደለም እየሰጠው ያለው ጊዜ። በጊዜ ነው የማገለግለው፣ እሱን ከፈጣሪ ያገኘዋለሁ በልጆቼ ምናምን። ስለ ራሴ አይደለም ማውራው፣ ግን እዚህ ቤት መጥቶ እያለቀሰ ገብቶ ሳይስቅ የወጣ ማንም የለም። እዚህ ቤት መጥቶ ችግሩን ተናግሮ መፍትሄ ያላገኘ የለም። ይሄ ደግሞ በእናንተ ነው። በእናንተ ስለሆነ እኔ እናንተን ነው ማመስገን የምፈልገው፣ ራሴን አይደለም፣ እናንተን እናንተን እጅግ አድርጌ በጣም አመሰግናለሁ። እናንተ ስላላችሁ ነው እኔ ሰው ማገዝ ማገናኘት የቻልኩት። ረጂና ተረጂ ማገኘት ይችላል በእናንተ ታፕታ በምታረጉ ኮፒሊንክ ሼር በምታረጉ እህቶች ናቸው። የተቸገረ ሰው ስትይው ኑ ሀቢባ ጋር ብላችሁ ይዛችሁ መታችሁ የሚረዳ ሰው እዚህ እንዳለ አውቃችሁ። እኔ አይደለሁም እምረዳው፣ እኔ ከኪስ ያውጥቻ አይደለም ምረዳው እነሱ ናቸው የሚረዱት። መሲ፣ ሳራ፣ አዶ ታኒ፣ ሁላችሁም እዚህ ጋር ስማችሁ ያልተጠቀሰ ናችሁ የምትረዱት በገንዘባችሁ፣ በጉልበታችሁ የምታገዙት። እኔ ጊዜን ነው የምሰጠው። እና እኔ ፈጣሪ ምን አድርጌለት እንደሆነ አላውቅም። እንደዚህ አይነት መልካም ነገር እየሰራው መንፈሴ እንዲረካ፣ የሰላም እንቅልፍ እንደተኛ ያደረገኝ እሱ ነው። እሱን አመሰግነዋለሁ። እናንተን በመቀጠል አመሰግናለሁ። ቴንኪው፣ እያንዳንዳችሁ እውነት ስለምታደርጉት ነገር በጣም ነው የምደሰተው። አሁን ይህ ልጅ ገብቶ አዝኖ አምስት መቶ ዶላር አምስት ጓደኞቼ ቃል ገቡለት። ደጋግሜ ስማቸውን አልጠራ ማስሬ አምስት ሃኒ አስቤዛ ልታደረግለት ነው። መሲ ብሪጅስቶን ልብስ ልትገዛለት ድራይቨር ልትልክለት ነው። ኤምኬ ወንድሜ ስራ እየፈለገለት ነው፣ ቤት እየፈለገለት ነው። ሳርዬ ደግሞ ስራ ቃል ገብታለታለች። ምግብ እንዳይርበው ይምጣኔ ጋር ይብላ እያለች ነው። ከዚህ በላይ ሰውነት ኢትዮጵያዊነት በቀኝ እኮ ነው። ኢትዮጵያዊነት ማለት እኮ አንድ ወገናችን፣ ኢትዮጵያዊ ሬስቶራንት ሀቡዬ፣ ኢትዮጵያን ሬስቶራንት ሀቡ። አይ ሴንቲው ሀንድረድ ዶላር ብላሻለች፣ ታውቂያለሽ? ኢትዮጵያ ሬስቶራንት ጽፋለች። ሀቡ አይ ሴንቲው እኔ እንጃ። አይ ውል አይደለም፣ አይ ውል ሳይሆን አይ ሴንቲው ሀንድረድ ዶላር ኢትዮጵያን ሬስቶራንት የሚባል የተመዘገበ የለም። አምስት ሰውን የመዘገቡት አዶት፣ አንድ አማራ፣ ሰክሰስ ኤልሳቤት እና ምስራች ኤልሳቤት። አይ ውል ብላ ይሁን ዝም ብሎ አይቻልማ ይል ኢንቫይት አደረገቻት እንትና፣ ሰላም ሰላም ናችሁ፣ እንዴት ነሽ ያለን በቀደም ሪም ቤት አውሪችሽ ነበረ መቶ ዶላር ሻለው ከዩኤስ ሪም ጋር ነበረ። ኖ ኖ ኖ ሰላም ብዬሽ፣ ሁሌ ርዳዳሽ እፈልጋለሁ። እርዳታ ሲኖር ግን ሪኩዌስት ታረጉኝም እያልኩሽ ነበረ። ስልክ ቁጥርሽ ዋትሳፕ ላይ ሀይል በልሽ፣ መጀመሪያ ቁጥርሽን ኮንፈርም ማድረግ አለብሽ። ፕላስ ዋን አሜሪካ ነሽ፣ ስለዚህ ፕላስ ዋን ብዬ ነው ጀምረው። ፕላስ ዋን

አይ ሴንቲው ስትይ በምን ላከች ብለን፣ አይ ዊል ሴንቲው ለማለት እንትን ብታዪው ልለ ሴፍ ነው ስራ ላይ ነው ይ ልለ ብላ ከመጣችሁ በኋላ አየር ላይ ጣለችው። አስራ አምስት ቀን ሙሉ ይሄ ሰውዬ አሁን የሚበላው የለው፣ የትራንስፖርት የለው፣ ተርቦ ተቸግሮ ነው ያለው። መውደቂያ የለውም። እሺ፣ ምን ይዋጣው አሁን? ምንድነው የምናደርግለት አሁን? ይህንን ልጅ ጎዳና ላይ ወድቋል በሰው ሀገር። ሪንግ ሪንግ እያለ ነው። አንዴ ለመጨረሻ ጊዜ ልንገራት። ቪዛው ቪዛው ስንት ቀን ነው የቀረው አሁን የአንተ ቪዛ? አስራ አራት ቀን ዘቢባዬ፣ አስራ አራት ቀን፣ ኤፕሪል 12 ዋትሳፕ ላይም ቮይስ አስቀመጥኩልሽ፣ ደወልኩልሽ፣ አታነሽም። ቀጥታም ደወልንልሽ፣ አታነሽም። ከኢትዮጵያ ሁለት መቶ ሀምሳ ሺህ ከፍሎሽ ያመጣሽው ደረጀ ተቸግሯል፣ ጎዳና ላይ ወድቋል። በሰው ሀገር፣ ሴኩሪቲ ስራ አለ ሀንድረድ ፐርሰንት እጄ ላይ ነው ያልሽበት ቮይስ ሙሉ፣ ከመጀመሪያው እስከ መጨረሻው አንቺና ደረጀ ያወራችሁት ገንዘብ የከፈልበት ኤቭሪቲንግ፣ ሁሉምን ላይ ማስረጃ ልኮልኛል። እናም ማስረጃውን አይተን በትክክል አንቺ እንዳመጣሽው የራስሽ ቮይስም 100% ሹር የሆነ የሴኩሪቲ ስራ እጅ ላይ ይዤልሃለው ብለሽው፣ አንቺን አምኖ ያለውን 250 ሺህ ተበዳድሮ ከፍሎ አመጣሹ ዱባይ። ዱባይ ከመጣ በኋላ ደግሞ ሴኩሪቲ ስራው የለም አልሽው፣ እና አየር ላይ ጣልሽው። ይሄ ልጅ አሁን ተርቧል። የትራንስፖርት የለውም። ደላላው ዛና ይለዋል። የትራንስፖርት የለውም፣ ሚበላው የለውም፣ ማደሪያ የለውም፣ በሰው ሀገር ቀጥታ ስንደውል አታነሽም። ዋትስአፕ ወይስ አረኩኝ አትመልሽም። ስለዚህ ዛሬ ካልመለሽልኝ ነገ ፎቶሽን ለጥፌ ቪዲዮ እንደምሰራ ቀድሜ ላሳውቅሽ ለዓለም ህዝብ ላሳውቅ። ይሄ ልጅ መረዳት ስላለበት፣ ከወደቀበት መነሳት ስላለበት መልስሽን ዛሬ ብቻ ነው የምጠብቀው። ነገ ፎቶሽን ለጥፌ ቪዲዮ እሰራለሁ። ከዛም በኋላ ማንም ቢያናገረኝ አልሰማም። አመሰግናለሁ። ነግሬያችኋለሁ እናንተም ሰምታችኋል። ይሄ ሁለሷን ቮይስ አድርጌያለሁ። ከዛሬ መልስ ካልሰጠችኝ ሰጠችኝ ነገ ፎቶ አለጠፍ ቪዲዮ ስራሉ። ከዛም በኋላ ማንም ቢንጫጫ ማንም መጥቶ እኔን ለማናገሩ ይሞክር አልሰማም። ዛሬ ነው። ይሄ ልጅ ጎዳና ላይ ነው ያለው። የት ይደር ምን ይብላ ምበላው የለኝም እያለ በሰው ሀገር፣ ወንድ ልጅ ቪዲዮን ከፍቶ አሳየን ያለበትን ሁኔታ። እቺ ደግሞ ደላላነሽ፣ አንቺ ትቦለኪ ያለሽ ደላላነሽ። እናንተ እንደዚህ ወገኖቻችሁን የምትሸጡ ከኢትዮጵያ ለብር እያላችሁ እያመጣችሁ አረብ ሀገር ላይ ሜዳ ላይ የምጥሏቸው ስራ አለ እያላችሁ እያመጣችሁ፣ ስራ አለ በሴኩሪቲ በሱፐርማርኬት በእንትን ስራ አለ እያላችሁ ታመጣላችሁ፣ ይመጣሉ፣ አየር ላይ ተጥሏቸዋላችሁ። ከዛኛ ስንት ሰው ነው እኛ ከእናንተ ከጣላችሁበት እያነሳን ስራ ያስገባ ነው የታመመ እንደ በረከት አይነት ጌታን የታመመስ አሳክመን ብር አሰባስበን ለቤተሰቦቻቸው ይላክ ይላክናቸው።